ወደ ሰባ ሁለት ምንጮች አሉን እንደ ቀበሌያችን። እነዛ ምንጮች ቢጎለብቱና ወደዚህ ይፈሶለን፣ እስከዚህ እስከምታዩት እስከ ሁርታውሰን ከፉርሳ በላይ ያለውን መልማት እንችላለን። ስንዴው እንደ ስንዴነቱ ሁለቴ በማምረት በጥቅምነቱም፣ በምግብም በጣም ጠቃሚ ነው። የተሻለ ውሃ አቅርቦት ኖሯቸው ከዚህ በተሻለ ደግሞ ማምረት የሚችሉበት እቅድ ላይ አለን ማለት ነው። ስፔሻሊ ማዳበሪያ በማሸሽ በመደበቅ እና ለሌላ ዋጋን ጨምሮ በደላሎች የሚሰበሰበው ሕዝቡ ላይ ለሚደርሰው ሮሮ ተጠያቂ የሚሆንበትን ስርዓት ዘርግተናል ማለት ነው። ይሄ እንግዲህ ወይ ባቄላ ወይ ጤፍ ነው መዘራት ያለበት መልሶ ስንዴ አይሆን። በምግብ አቅርቦት ራስን ለመቻል ከሚደረጉ ጥረቶች መካከል የበጋ መስኖ ስንዴ ልማት ትልቁን ቦታ ይይዛል። በበጋው ወቅት በቂ የሆነ የመስኖ ውሃ ባላቸው አካባቢዎች ሁሉ ስንዴን በመስኖ ለማልማት ከፍተኛ ጥረቶች እየተደረጉ ነው። ዛሬ የተገኘነው በኦሮሚያ ክልል አርሲ ዞን ሎዴ ሔጦሳ ወረዳ ውስጥ ነው። ወረዳው ደጋማ የሆነ የአየር ጸባይ ያለው አካባቢ ነው። እንግዲህ እንደምንመለከተው የዚህ ወረዳ አርሶ አደሮች በዚህ በበጋ ወቅት ስንዴን በመስኖ በማልማት ላይ ይገኛሉ። እንደምንመለከተው ስንዴው በአሁኑ ወቅት በቡቃያና በማዘርዘር ሂደት ላይ ነው ያለው። የነዚህን አርሶ አደሮች የበጋ መስኖ ስንዴ ልማት ተሞክሮ በዛሬው የወደ ገጠር ፕሮግራማችን እንዳስሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።

ከቀበሌዋ ኮረብታማ ስፍራዎች በሚወርዱ ምንጮች አመቱን ሙሉ ውሃ ይለያቸውም። በበጋው ወቅት ደግሞ ከኮረብታማ ስፍራዎች ቁልቁል የሚወርደው ይህ ንጹህ ውሃ ከጥቂት አመታት ወዲህ በአካባቢው አርሶ አደሮች ተጠልፎ ለበጋ መስኖ ስንዴ ልማት መዋል ጀምሯል። እናም ዛሬ የአካባቢው አርሶ አደሮች በባህላዊ ዘፈኖቻቸው ራሳቸውን እያበረታቱ የስንዴ ቡቃያቸውን ከአረም ነፃ የማድረግ ተግባር ላይ ተሰማርተዋል።

ሬሬላያሚ ሚሶማዊ በጋ ስንዴ እርሻ ከመጣ ጊዜ ጀምሮ ስንዴው ስራው እንደ ስራው ተፈላጊ ነው። ምንድነው ስንዴ ድሮ በክረምት ብቻ አንድ ጊዜ የሚመረተውን ሁለቴ ማምረትን አየን። ጥቅሙ የስንዴው ጥቅሙ ከምናገኘው አትክልቱና ከምናገኘው እንትን ገቢ አኳያ ስናመዛዝን እንጂ ስንዴው እንደ ስንዴነቱ ሁለቴ በማምረት በጥቅምነቱም በምግብም በጣም ጠቃሚ ነው። መጀመሪያ አትክልት ነበር የምናለመው። ይህ የበጋ መስኖ ስንዴ ስራ ከመጣ በኋላ ተጠቃሚ ሆነናል። የምግብ ፍላጎታችንንም ማሟላት እየቻለን ነው። የአፈር ማዳበሪያና መድኃኒትም ከገበያ እናገኛለን። ስንዴ ዘንድሮ አንድ ሄክታር ነው የዘራው ምርቱ ምንም አይልም፣ እስካሁን ቆንጆ ነው። ድሮ እንትን አታክልት፣ ነው ሽንኩርት፣ ትማትም፣ ድንች ምናምን ነው። ከሱ ይሄ ይሻላል። አሁን ሽንኩርቱ እንትን አለ፣ ፈንገስ አለ፣ ምናምን አለ። ገባ ላይ አንድ ቦታ ከመጣ ዋጋውም ትንሽ ዝቅ ይላል። አሁን ስንዴ ይሻላል። ስንዴም ለመቀመጥም ይቀመጣል፣ ለመብልም ስንዴ ይሻላል ብዬ ነው የምንቀመጠው። ድሮ ሌላ ቦታ ሄደ ሸሚቴን ልጆቹን እንትን እንድላለን አሁን የኛ መሬቱ በጋ ለመቀመጥ መስኖ ሰርተን ብዙ ጥቅም አገኝተናል። ብሮ ውሃ ዝም ብለው ነው የሚሄደው። አሁን ይህ መንግስት እንትኑ በካናሉ ሰርቶ ወደዚህ ሲመጣ ብዙ ጥቅም አገኝተናል። እንደ መንግስት ስትራቴጂ በዓመት ሶስት ጊዜም የሚል ግምትም አለ። ጊዜ ይወስዳል። ጊዜ ስለሚወስድ ነው እንጂ ስንዴ እንደ ስንዴነቱ ጠቃሚ ነው። ከምናገኘው ገቢው ጋራ ከአታክልቱ ጋር ነው እንጂ ስንዴ በጣም ቆንጆ ነው፣ ጠቃሚ ነው። እንደምታዩት ነው። እንደ ስራው ነው። በቃ ከአንከባከብከው ዩሪያ መዳበሪያ ከሰጠኸው እንደምታወጡ በቅጠሉ እንደሆን ምርትም ይሰጣል። ምንም አረም እንዳይኖረው አድርገን ካጸዳን በኋላ ነው ዩሪያ በላው ላይ የምንዘራው። በመሰረቱ ዩሪያን ሶስት ጊዜ ነው የምናደርግበት። የመጀመሪያ ላይ መጀመሪያ ላይ እናደርግበታለን። አሁን በዚህ ደረጃ ወሊድ ላይ ባለበት ሰዓት እናደርግበታለን። ቀጥሎ ደግሞ ሲያደበድብ እናደርግበታለን። ስለዚህ ምንድን ነው የምናደርገው መጀመሪያ ከውስጡ አረም ማጥፋት አለብን። አረም ምንድን ነው? አረም ከፍተኛ ምግብ የመመገብ እንትኑ በጣም ከፍተኛ ስለሆነ እንዳይሻማብን መጀመሪያ አረሙን ማጽዳት አለብን ማለት ነው። በደንብ ማጽዳት አለብን። ዩሪያ ስናደርግበት ናይትሮጂን ስለሆነ ቶሎ ቶሎ አረሙ ወስዶ እንትን እንዳይልብን፣ ስለዚህ ከአረሙ ነፃ እናደርጋለን ማለት ነው። ያእ ብር ሚቀኛሬ አምስት መቶ ሰማንያ ሄክታር ነው ያለን እንደ ቀበሌያችን ያለው ከዚህ ከአምስት መቶ ሰማንያ ሄክታር ላይ ወደ 836 አርሶ አደሮችን እናሳትፈናል ከዚህ መሬት ላይ በትንሹ የምንጠብቀው በሄክታር 40 ኩንታል እንጠብቃለን። ወደ 23200 ኩንታል እንጠብቃለን ማለት ነው። እንደ ቀበሌያችን በዘንድሮ በጋ እርሻ ይሄ 23200 ኩንታል እናመርታለን ብለን እንጠብቃለን። የምናደርጋቸው ድጋፎች ለአርሶ አደሩ ያው የምክር አገልግሎት እንሰጣለን የማዳበሪያ አቅርቦት በጊዜ እንዲቀርብላቸው እናደርጋለን። ክትትል እያደረግን አሁን የተባይና የዋግ መድኃኒቶችን እየተከታተልን እንድረጩ እንመክራቸዋለን። አርሶ አደራችንም ይሄ ያለንበት ደጋ እንደመሆኑ በጣን ይሄ ጥቁር አፈር በባህሪው ክረምት ላይ ያሰርጋል ምርትን ብዙ ምርት አይገኝበትም። አሁን በዚህ በጋ መስኖ ደግሞ የምፈለገው ያህል ውሃ ስለምሰጠው ከፍተኛ ምርትን ይሰጣል። ክረምት ላይ ምንም አያገኙበትም፣ ወላ የምጠፋበት እንትን ነው የምበዛው። አሁን ግን በበጋ የምፈለገው ውሃ ራሱ ስለምሰጠው መጥኖ ስለምሰጡት በቂ ምርት ይገኝበታል ብለን ነው የምንጠብቀው። ከዚህ በፊትም በተሞክሮ አርሶ አደሩ አሁን ክረምት ከሚያርሰው በበጋ መስኖ መጠቀሙ ነው በጣም አዘውትሮ እንትን የሚለው ለምን ከፍተኛ ጥቅም ስለሚያገኝበት ማለት ነው። ቀበሌያችን ያሉ በርካታ ምንጮችን የሚያጎለብትልን አካል ቢኖር ለበጋ መስኖ ስንዴ ልማት የሚሆን ሰፊ መሬት ስላለን ከዚህም በላይ ማልማት እንችላለን፣ በማለት በቁጭት የሚናገሩት ደግሞ እነዚህ በዚሁ በአርሲ ዞን ሎዴ ሔጦሳ ወረዳ የቱሉ የንቦ ቀበሌ አርሶ አደሮች ናቸው። ወደ 72 ምንጮች አሉን እንደ ቀበሌያችን። እነዛ ምንጮች ቢጎለብቱና ወደዚህ ይፈሶልን እስከዚህ እስከምታዩት እስከ ሁርታውሰን ከፉርሳ በላይ ያለውን መልማት እንችላለን። አንድ አርሶ አደሩ ስራ አይፈታም፣ ስራው ላይ ነው እና ውስጤ አይምሮ ከዛ አንስቶ እንደዚህ ሳይ እረካለሁ። እነዚህ ያሉትን ከብቶች ቢበሉ እቆጣለሁ፣ እቆጣጠራለሁ። አያለሁ ትልቅ ሀብት ነው። አርሶ አደሩ ወደ ስራ ማሰማረ ማለት ትልቁ ሀብት ይሄ ነው። ሁለተኛ ደግሞ ነገ ማዳበሪያ መግዣ ይደርስልናል። ግንቦት እናሄዳለን። አሁን ግንቦት እንወቃለን። እኔ ከዚህ በፊት ሁለት ዙር ተጠቅሜ ያለሁ ተጠቅሜ አስራ ሁለት ኩንታል አገኘው። የተወሰነውን ሸጥኩ፣ አራት ኩንታል ላስቀረው ስልሳ ስምንት ሺህ ብር ሸጥኩ እዛው ማሳው ላይ አስወቅቼ። የመስኖ ስንዴ ከተጠቀምኩ ዘንድሮ ወደ አምስተኛ ዓመቴ ነው። ከአምስቱ ዓመት ውስጥ ሶስቱን አመት፣ ይሄ ሶስተኛ ዓመቴ ነው። ሁለቱን ዓመት ምርጥ አግኝቻለሁ። ሁለቱ ዓመት አምናና የወዳኛው አመት የአየሩ ትንሽ አበላሽቶብናል። እና ይሄ እንደምታዩት ደግሞ ያው እንግዲህ ምርጥ ነው። ዘንድሮ እስካሁን ቆንጆ ነው፣ አየሩም የተስማማ ነው። ከመኸሩ የበጋው ብዙ ወጪ የለው። ወጪነቱ ምንድ ነው? እንደምታዩት የመኸሩ ብዙ ዋግ መድኃኒት፣ የዋግ እንትን ያስፈልገናል። ይሄ ግን ብዙ ዋግ እንትን የለም። አንድ የመድኃኒት ቁጠባ አለው። ሁለት ብዙም ድካም የለውም እና ትልቁ ነገር የሚፈልገው ምንድነው ማዳበሪያ ነው የበጋው እንጂ ብዙ መድኃኒት አወስድብንም ይህንን ይቆጥብልናል ሁለተኛ ደግሞ ከክረምቱ ልዩ የሚያደርገው ነገር በጣም ይመርተዋል ምርት ይኖረዋል በጣም ነው የሚመርተው ዘንድሮ የዘራሁት ያው በዚህ አካባቢ እንደምታዩት በግማሽ ገመድ ሰላሳ በ60 የሚባል መሬት ላይ ነው ገመድ ማለት 60 በ60 ነው የገመዱ ግማሽ ሰላሳ በ60 ነው እርሻ በመጀመሪያ ደረጃ በትራክተር ነው የጠረሰው በትራክተር ከታረሰ በኋላ በበሬ ሶስት ጊዜ አገላበጥኩት፣ አረስኩት፣ ተከሰከሰ፣ ተዘራ፣ ውሃ ጠጣ። ያው ጠጥቶ ደግሞ ትንሽ እድገቱን ሲጀምር መድኃኒት ነገር ነፋውበት፣ ያው ካራት ነፋሁበት። ከዛ የሚያስፈልገው መድኃኒት እየሰጠውት እስካሁን ይገኛል።

ሰላም ያድርጉት። በጣም ሩ የዘረዘረ ቅልጥም ስላወጣ እንዳይሰበር፣ ትናንትና ከላው ላይ እህል አጭጃለሁ። አሁን ዘራው ደግሜም ዘራለሁ። አሁን ቀጥዬ ቢፈልገኝ ጤፍ ቢፈልገኝ ባቂላ መቶ ከዚህኛው መሬት አሁን ካልተዘራው በላይ ይሄ ባቂላ ቢዘራ ጥቅም ይሰጣል። ሁለተኛ ጤፍ ቢሰጥ ጥቅም ይሰጣል። አው የተሻሻለ ምርት ያመጣል። ሁለተኛም ደግሞ እኛውን ቀለብ እንጨርስ ይሄ ቀለባችን ነው ብለን ነው የምናስበው። ይሄ በቃ ምንም ሳይነካ የምትፈለገው ጥቅም ላይ ይውላል። ለሚቀጥለው ማመት ከሆነ መሬት የሚገዛበት አትክልት የምንሰራበት ለየመድኃኒት መግዣት ትርፍ ነገር ነው፣ ከዛኛው ያኛው ሳይነካ ማለት ነው። አዎ አሁን ይህንን እህል አይተው ይ ያልዘሩ ሰዎች በጣም ነው የሚቆጩት። ይህንን ሲያዩ ምነው ነው በዘራው ኑሮ ነው የሚሉት ም ነው በተጠቀም ለሚቀጥለው ውሃ አቅም ቢኖር ከዚህ በጣም በሰፊው ይሰራል ብዬ አምናለሁ። ገበሬው በበጋው ውስጥ ስራ የለውም። ስራ ስላሌለው የግድ ስራ ፈጥሮ ወደ መስኖ ስራ ሲገባ አንደኛ ገቢ ያገኛል፣ ሁለተኛ በክረምት ያስገባውን እህል ቆጥቦ ይኖራል። ምክንያቱም ተጨማሪ ገቢ ነው የሚያስገባው እና በጣም አሪፍ ነው። መንግስት ለዚህ ደረጃ ያበቃው በጣም አሪፍ ነው። በክረምት እናለማለን፣ በበጋ ተጨማሪ ልማት ስናለማ አይደለም መመገብ መሸጥ እንችላለን። በርቱ እናንት። በራ አረም አሁን ዝጋ ማለት አለባችሁ እያንዳንዱ እንት ከስንዴ በስተቀር ሁሉ ማለት ነው አረም ነው ገር ሰቢኖር እንደረም ማንሳት አለብን ማለት ነው። ስለዚህ እዚህ ጋር እናንተ አንዱም ነገር አትለፉት። በዳ እንትሮች እንዳለ አንሱት እና ማንሳት አለብን ማለት ነውነው እንደ ቀበሌያችን በክላስተር ነው የምናለማ ከዚህ ስናይ ቅዳችን 720 ነበር 720 ሄክታር እናለማለን ብለን ነበር ከአምና እና ከዛ በፊት ከተከናወነ አንጻር ስታይ ይበልጥ ለማከናወን ሞክረናል ማለት ነው ይሄ ደግሞ ጥሩ ቅድ ይኖራል ብለን ገምታለን ወደ 33000 የሚሆነውን ኩንታል እናገኛለን የሚል ግምታለን ማለት ነው ከዚህ ላይ ፐር ሄክታር ቢያንስ ከ45 ከ50 ነው የጠበቅ ነው ይህንን ደግሞ ቅድማ ለማከናወን ከቀነው አንጻር አንድ መሬቱን እንዳለ በክላስተር እንዲያለሙ ነበር የተያዘ ነው። እሱም ተከናውኗል። ከሁሉ በላይ ደግሞ መካናይዜሽን እንዲጠቀሙ ነው። ድሮ በባሪ በምናምን አልፊ ነበር ያለፋ ነበር። ዘንድሮ ግን በተወሰነ አንጻር ትራክተር እንዲመቻችላቸው እና በቀላሉ እንዲመጣ እዚህ ድረስ መጥቶ እንዲያሳርሱበት እንትን ብለናል። ከዚህ አንጻር ነው ይሄን ዘንድሮ ይሄን ያክል ልናከናውን የቻልነው ማለት ነው። ድህረ ምርት ላይ የምናደርገው ምንድነው አሁን ሄዶ ሄዶ አሁን ወደ ክረምቱ ወደዛ ስለሚሄድ አርሶ አደር ምንድን ነው የሚያደርገው? በመካናይዜሽን እንዲጠቀም በኮምባይነር እንዲያጭድ ማጨድ ብቻም አይደለም፣ ቶሎ ቶሎ ከዝናቡ ስር ወደ እንትኑ ሰብስቦ ወደ ምርቱ ወደ ቤቱ እንዲያስገባ ስልጠና እንሰጣለን። እንደዛውም ያው ዝግጁነቱ ምንድን ነው አሁን አሁን በዚህ ደረጃ ላይ ነው ያለው። ቶሎ ጊዜም ስላለን ቶሎ ምንድን ነው የምናደርገው ኮምባይነር ካለበት ወደዚህ መጥቶ በጊዜ እህላቸውን ሰብስቦ ወደ ግቢያቸው ወይም ወደ ጎተራቸው እንዲያስገቡ እናደርጋለን ማለት ነው። የቱሉ የንቦ ቀበሌ አርሶ አደሮች ያቀረቡትን የመስኖ ውሃ መሰረተ ልማት እጥረት ችግር ለመፍታትና የአርሶ አደሮቹ የእርሻ መሬት በበጋ ወቅት ሙሉ በሙሉ በበጋ መስኖ ስንዴ መሸፈን የሚችልበትን የመስኖ ውሃ አቅርቦት ለማመቻቸት እቅድ መያዙን የሚገልጹት የሎዴ ሔጦሳ ወረዳ ግብርና ጽሕፈት ቤት ኃላፊ ተወካይ አቶ አብዮት ፋንታዬ ዘንድሮ በወረዳ ደረጃ ያለውን የበጋ መስኖ ስንዴ ልማት አፈጻጸምም ጨምረው ያብራራሉ። ቱሉያምቦ ቀበሌ የመስኖ ልማት እንቅስቃሴ በሰፊው ይሰራበታል ተብሎ የታሰበም ቀበሌ ነው። ፕላስ ደግሞ የዘንድሮም የሰራነውን ስራ ደግሞ በሙሉ በሙሉ እዛ ላይ አቺቭ ያደረግንበት ቀበሌ ነው። ያ ቀበሌ እንደሚታወቀው የውሃ ፖቴንሻል አለው። እንደተባለው ደግሞ እንዳያችሁትም ደግሞ የውሃ ምክንያቶች የተለያዩ ቦታዎች ነገሮች አሉ። አሁን ከተሰጣቸው እቅድና ክንውን በላይ የተሻለ መስራት እንድንችል የዚህ የውሃ ጥያቄ አለ። እንደ መንግስትም እንደ መስሪያ ቤታችንም ታቅዶ ደግሞ አሁን ኤፍኤስአርፒ የሚባል ፕሮግራም አለን። በዛ ፕሮግራም ይሄ ያ ምንጭ ጎልብቶ የተሻለ ውሃ አቅርቦት ኖሯቸው ከዚህ በተሻለ ደግሞ ማምረት የሚችሉበት እቅድ ላይ አለን ማለት ነው። ስለዚህ እቅዱ ታቅዶ በወረዳ ደረጃ ተመካክረንበት ወደ ዞንም አልፎ ከዞን ደግሞ ወደ ኦሮሚያ በማለፍ ከዛ ፕሮጀክቱ ተፈቅዶልን በሚመጣበት ጊዜ ለሚቀጥለው የምርት ዘመን ያ ካናል ሙሉ በሙሉ ተዘጋጅቶ ቀርቦ አሁን የተባለውና ከዛ በላይ ለሚያለሙበትን ሁኔታ እንዲመቻች መልካም ጥሩ አጋጣሚዎች አሉ ብዬ አስባለሁ። እቅዳችን 4748 ሄክታር ነበር፣ እንደ ወረዳ ያቀድን ነው። ከዚህ ውስጥ በተሻለ ሁኔታ አፈጻጸማችን በተሻለ ሁኔታ ሆኖ ወደ 3892 ሄክታር በአፍሬጅ ስናየ ወደ 82% በጠላት በተሳካ ሁኔታ ዘንድሮ አከናውነናል ብለን እናስባለን። የዚህ ስራ አካላት የሆኑ ገበሬውን አርሶ አደሩን ጨምሮ የተሳተፉበትና ብዙም ኤክስቴንሽን ስራዎች የተሰሩበት ግብዓትን በአግባቡ ቀርቦ የዘር ሁኔታው በስርዓት የተዘራበት ስለሆነ ከእያንዳንዱ ሄክታር እስከ 50 ሄክታር እስከ 50 ቁምጣል ምርት እንጠብቃለን። ይህንን ስናሰላው እንግዲህ በ3892 ስናባዛው ወደ 194600 ሄክታር ከዚህ ምርት ማግኘት እንችላለን ብለን እናስባለን። አርሲ ዞን የሎዴ ሔጦሳ ወረዳ የእርሻ መሬት ለበልግ ወቅት እርሻ ልማት ምቹ ነው። እናም እነዚህ አርሶ አደሮች፣ የግብርና ባለሙያዎችና የሥራ ኃላፊዎች የበጋ መስኖ ስንዴ ምርት ከተሰበሰበ በኋላ ወዲያውኑ ወደ በልግና ምህር ወቅት እርሻ ስራ ለመግባት መዘጋጀታቸውን ይናገራሉ ይሄ እንግዲህ ወይ ባቄላ ወይ ጤፍ ነው መዘራት ያለበት መልሶ ስንዴ አይሆን ስለዚህ መሬቱም እንዲታከር መሬቱም ወደ አዲስ እንዲሆን ፈርታይል እንዲሆን ባቄላ ነው እንዘራው አዎ እና ምርጥ ነው የሚሆነው ባቄላው ቤቄላ እንዘራለን ነው ቤቄላም ቆንጆ ምርት ያሳያል ቢቀለም፣ ከእንዳለች ጤፍ እንዘራለን። ማሳው ሲለቅ እንግዲህ ያው ስንዴ ለመድገም ትንሽ ውሃ ስለጠጣ ቀጨጭ ስለሚል ጤፍ ገብስ መሆን ይችላል፣ ባቄላ መሆን ይችላል። በልግ ላይ አንድ አሁን አርሶ አደሩ በክላስተር እንዲደራጅ ስልጠና ተሰጥቷል። ስልጠና ብቻም ሳይሆን ተደራጅቶ መሬቱ በየክላስተሩ ተደራጅቷል። አሁን እንደዛው በክላስተር በመካናይዜሽን ወይም በትራክተር እንዲያርሱ እንትን ተደርጓል። እያረሱንም አሁን በትራክተር እየታረሰ ነው። በበልግ የሚዘራ መሬት ማለት ነው። ከዛ ውጪም ምንድን ነው፣ መዳበሪያ ዝግጅት ያስፈልጋል። መዳበሪያ ግብዓት ያስፈልጋል። ግብዓት አሁን እየገባ ነው፣ ገብቷልም እስካሁንም። ስለዚህ ሰው የበዛው በክላስተር ቅድማ፣ ለክላስተር የተዘራጀ አርሶ አደር ቅድማ ያገኛል። ለዛ ዝግጅነቱ አሪፍ ነው፣ እስካሁን ያለው ደረጃ ማለት ነው። እንደሚታወቀው የሎዴ ሔጦሳ ወረዳ መኸሩም በልጉንም ያካተተ ነው። ፕላስ ደግሞ እንዲሁ የመስኖም ስራ የሚሰራበት አካባቢ ነው ማለት ነው። በመሆኑም አሁን ዚ አሁን ያለንበት አካባቢ ላይ ራሱ የበልግ አብቃይ ተብሎ ከሚጠሩ ቀበሌዎች መካከል አንዱ ቀበሌ ነው ማለት ነው። ስለዚህ ለዚህ ለበልግ አብቃይ እንደ ወረዳችን የያዝነው ወደ 6143 ሄክታር መሬት በበልግ መርክ ይሸፈናል ብለን እናስባለን። ለዚህም ደግሞ የመዳበሪያ አቅርቦት የተለያዩ መዳበሪያዎች በተለያዩ ቦታዎች ላይ ገብተውልናል። ለዚህም እንደ እቅዳችን እንደ ወረዳው አቅደን የያዝነው ትልቅ ነበር። የመዳበሪያ አቅርቦታችን የጠየቅነው ወደ 121 ሺህ ኩንታል ነበር የጠየቅነው እንደ ዞን ግን ሽን ተደርጎ ብሬክ ዳውን ተሰርቶ እንደ ዞን የተፈቀደልን ደግሞ ወደ 48 ሺህ ኩንታል ተፈቅዶልናል። ከዚህ ውስጥ ስለዚህ ለበልግ አብቃይ ቀበሌዎች ብለን በቅድሚያ እንዲገባ ያርነው ደግሞ ወደ 5030 ኩንታል በአሁኑ ሰዓት ላይ በእጃችን ደርሶ በየቀበሌ በየአርሶ አደሮቻችን ማሰራጫ ጣቢያዎች ላይ ደርሷል ማለት ነው። ስለዚህ የበልግ እርሻ እንቅስቃሴው ላይ የተሻለ እንቅስቃሴ ያለን የመዳበሪያ አቅርቦትም ከአምናው በተሻለ ሁኔታ እየገባልን እየቀረበ ያለበት ሁኔታ ላይ ነው ያለነው ማለት ነው። የምግብ ዋስትናን በቤተሰብ ደረጃ ማረጋገጥ መቻል ከተረጅነት ነፃ የመሆን ሂደት ቀዳሚ ማሳያ ነው። ይህን እውን ለማድረግ ደግሞ አምራች ኃይሉን በተለይም አርሶ አደሩን መደገፍና ችግሮቹንም ተከታትሎ መፍታት የግድ ነው። ከዚህ በፊት የዝናብ ጥገኛ ሆኖ ስንዴ፣ ገብስ ሲለማ ነበረ። ይሁን እንጂ ሰፊ መሬት እያለን፣ ሰፊ ውሃ እያለን፣ ሰፊ የሰው ሀብት እያለን በዓመት ሁለቴ ማምረት አልተቻለም። የዝናብ ጥገኛ ነበር። ስለዚህ ህብረተሰቡ በአካባቢው ያለውን ሪሶርስ በቂ ውሃ፣ ለም የሆነ መሬት ኖሮት በዓመት አንድ ጊዜ ብቻ በማምረት የምግብ ዋስትናን በቤተሰብ ደረጃ በሀገር ደረጃ ማረጋገጥ አልቻል አልተቻለም። ይህን ማረጋገጥ ባለመቻላችን ደግሞ ከውጪ ስንዴ ሲገባ ነበረ በእርዳታ። ስለዚህ እስከመቼ ድረስ በእርዳታ ህይወት ገበሬያችን ይኖራል? በማለት መንግስታችን ቁርጥ አቋም በመያዝ ከተረጂነት ወደ አምራችነት የምንሻገርበት ስርዓት ውስጥ አንዱ ይሄ የበጋ መስኖ ስንዴን ማልማት ስለሆነ ይህንን አጠናክረን እየሰራን ያለ ነው። ለዚሁም ደግሞ በአካባቢው ያሉት ገበሬዎች ስንዴን በክላስተር እንዲያመርቱ አስፈላጊው ለግብዓት እንዲቀርብላቸው ምርጥ ዘሮች፣ ማዳበሪያዎች ሲሰጣቸው ቆይቶ ዛሬ እዚህ ደረጃ ላይ እያያችሁት እህል ይሄን ይመስላል ማለት ነው። ስለዚህ መላው አርሶ አደራችን አሁን የተገኘውን ተሞክሮ ወስዶ ለሚቀጥለው በሰፊው በሰፊው እንዲለማ እንዲያመርቱ የምግብ ዋስትና በቤተሰብ ለማረጋገጥ እየተሰራ ነው ማለት ነው። እንደ ወረዳው ጥብቅ ክትትልም እያደረግን ነው። ባለሙያዎችም እንደ ግብርና ጽህፈት ቤት ባለሙያዎችም ይህንን አሁን የተዘራውን ስንዴ አሁን ያያችሁትን ስንዴ ቀን ቀቀን እየተከታተሉ አስፈላጊው ነገር የአረም መድኃኒትም እንዲሁም ደግሞ ቶፕ ድሬሲንግ ዩሪያም መቶላቸው ቀርቦላቸው እንዲያግዟቸው የተቸገሩትን ነገር እንዲያሟሉላቸው እየተደረገ ነው እንግዲህ እንደ ወረዳው እየሰራ ነው ያለ ነው ማለት ነው። በግብርና ስራ ውስጥ አርሶ አደሩም በተደጋጋሚ ከሚፈትኑ ችግሮች መካከል የግብዓት አቅርቦት እጥረት አንዱና ዋነኛው ነው። በተለይም የአፈር ማዳበሪያ ወቅቱን በጠበቀና በበቂ ሁኔታ ማግኘት አለመቻል ብሎም ባላስፈላጊ ደላሎች ጣልቃ ገብነት ዋጋው ከአርሶ አደሩ አቅም በላይ መሆን ተጠቃሽ ነው። ይህ ችግር ወደ ቀጣዩ የበልግና የመኸር ወቅት እርሻ እንዳይሻገር መንግሥትም ሆነ የሚመለከታቸው አካላት ሁሉ አስፈላጊውን እርምጃ መውሰድ ይጠበቅባቸዋል። ይህን የመዳበሪያ አቅርቦት እንግዲህ አምና እንደ ሀገር ከፍተኛ እጥረት ነበረው የገባውም ከተለያዩ ቅሬታዎች ሲቀርቡ ነበረ። ከገበሬዎች ቅሬታ ሲቀርቡ ነበረ። በአቅርቦት ላይ፣ በስርጭት ላይ፣ በአሰጣጥ ላይ የሚታዩ የመልካም አስተዳደር ችግሮች ጉለቶች ነበሩ። እንግዲህ ያንን ቅሬታ ለመፍታት እንደ ወረዳው ዘንድሮ ከምናደርገው ነገር ውስጥ አንዱ አቅርቦቱ ደና ነው። በአሁኑ ሰዓት ለበልግ ተብሎ ከ አምስት ሺህ ኩንታል በላይ የገባ ነው። ከአምናው ጋር ሲታይ እጅግ በጣም የተሻለ ነው። በዚህም አጋጣሚ መንግስትንም እናመሰግናለን። የህዝባችንን ጥያቄ ለመምለስ ያደረገው አስተዋጽኦ፣ ቀድሞ መዘጋጀቱ፣ ቀድሞ መግባቱ በጣም መልካም ነው። ይሁን እንጂ ይሄንን ወቅቱን ጠብቆ የገባውን መዳበሪያ የተለያዩ አካላቶች ለግል ጥቅማቸው እንዳይውሉ አመራሮች በቀበሌ ተመድበዋል፣ ባለሙያዎች በቀበሌ ተመድበዋል። እንዲሁም ደግሞ በቀበሌ ውስጥ ያሉ የገበሬዎች ህብረት ስራ ማህበር ተደራጅተው አሉ ለነኛ ጥብቅ ማስጠንቀቂያም ተሰጥቷል። ስልጠናም ተሰጥቷቸዋል። ሽያጩም ዲጂታል እንዲሆን ከዚህ በፊት በመንደር ውስጥ ኃላፊዎች፣ መጋዘን ኃላፊዎች፣ የቀበሌ ሊቀመንበሮች እንደፈለጉት የሚያደርጉትን መዳበሪያ ደብቀው ለግላቸው ብቻ የሚያውሉትን በዘንድሮ ዓመት ያ እንዳይደገም በሽያጩም ዲጂታል እንዲሆን ክትትሉም ጥብቅ እንዲሆን ህብረተሰቡም ደግሞ ያየውን ችግር ለወረዳው ኃላፊዎች ሪፖርት እንዲያደርግና ሕግን በማስከበር ኃላፊነቱን እንዲወጣ ግንዛቤም የማስጨበጥ ስራ ሰጥተናል ማለት ነው። ስፔሻሊ መዳበሪያ በማሸሽ በመደበቅ እና ለሌላ ዋጋን ጨምሮ በደላሎች የሚሰበሰበው ህዝቡ ላይ ለሚደርሰው ሮሮ ተጠያቂ የሚሆንበትን ስርዓት ዘርግተናል ማለት ነው። ስለዚህ ዘንድሮ የአይነት እድል ይደገማል ተብሎ አይጠበቅም። እንደ አመራርም እንደ ወረዳ አመራርም ጥብቅ ክትትልና ድጋፍ ለማድረግ ወስነናል ማለት ነው።